ንፍሮውም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ከደጅ የሚሆንበት ምክንያት የመጀመሪያውን የጥንቱ እመቤታችን ስትወለድ ከቤት ስላልተወለደች፣ ከሊባኖስ ዱር ውስጥ ስለተወለደች፣ ሐና ቤት ስላልነበራት፣ ከውጭ ስለተወለደች ዛሬ በውጭ የሆነው ንፍሮ ዳቦ ከውጭ የሚበላ የግን ወልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷ ሸፍኖ በልብስ አክባሪነት ሰው ማለት አክብሮ አይደል የሚያኖረ በልብስ አክብሮ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል ማለት። እንዲ እኮ ግን እኮ ነው እየቀለድበት ቀለዳችሁብኝ ማለት እንደሱ ያለ ማለት ችሎ የሚኖር ማለት አሁን ያልሆነውን ማለት አሁን እስኪ አንድ መስሪያ ቤት ነው አንድ መስሪያ ቤት ሁሉና እናንተ ሐኪም አይደላችሁም። የሕክምና ቅጥር መስሪያ ቤቱ ቢያወጣ የሕክምና ቅጥር ቢያወጣ ትሄዱና እዚያ ምንድነ ሐኪም ምንድነ ሐኪም ምንድነ ሐኪም ተቀጠራችሁ። በሌላ ቀን ሐኪም አለመሆናችሁ ሲታወቅ ምን ያደርጋሉ ሰዎች እስኪ ንገሩኝ። የውሸት ማንነት በማድረግና ሰነድ በማጭበርበር ወንጀል ትክ እንከሰሳለን ማለት አሁን እኛ ግን እኮ ያልሆነውን ነን ብለን ልብሶቻችን አራር አድርገን ስንኳሽ ስንል ዝም እግዚአብሔር ማለት ነው። ይህ ፍቅር ነው። ሊገስጸን የሚገባ ማለት ይህ ፍቅር እንደ እግዚአብሔር አጠፋ ሶዶማውያንን ያጠፋ እንዳጠፋ እኛን ያጠፋናል። ይህን ይቅስፈና ከማለት ይልቅ እንዲሁም ይህን ያህል እየወደደ እንዲሁም ምን ከንቱ ነኝ ብሎ መንቃት አይሻለና ይህን ያህል እያደረገልን እንዲሁም ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር፣ እግዚአብሔር በበጎነት የሚያነቃን በበጎነት የሚቀሰቅሰን እጅግ በጣም መልካም ነገር ነው በእውነቱ ማለት ነው። ይውትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው የአርባ ዓመቱ እቅድ የሰላሳ ዓመቱ እቅድ፣ ኤድያ ተውኝ ባካችሁ፣ ክስር ነው የሚለው ድምስስ ነው የሚለው ህሊና ነዋ። ዋናው ሰው እኮ ይህን አደርጋለሁ ይህን አደርጋለሁ ከዛሬ በኋላ የሚቀጥልው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና፣ ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል፣ አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ለምትጸልይ አታፍርም ይለዋል። እዚ ላይ ሄደ አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረው። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይረቡ ይሰውረን። ምን አላችሁኝ? አሜን በሉ እንጂ ምን አላችሁኝ? ንጽህና ምንድን ነው አልኳችሁ? ገንዘብ እስኪ በሉ በሉ እንጂ ገንዘብ ነው። ገንዘባችን ከማባከል ይሰውረን።